ዜና እረፍት። በሀገራችን እግር ኳስ ላይ ከፍተኛ የግባግቢ ችግር ይስተዋላል። ችግሩ ከምን የመነጨ ነው? መፍትሄውስ ምንድን ነው ተብሎ ተጠየቀ። ሲመልስም በኢትዮጵያ እግር ኳስ ውስጥ ግባግቢዎች እንዲበረክቱ ከተፈለገ መፍትሄው አንድ እና አንድ ብቻ ነው አለ። ይህም መፍትሄው ጸሎትና ጸሎት ብቻ ነው ሲል ባንድ ወቅት ተናገረ። ለበርካታ ዓመታት በስኬት በመጫወት የተንደረደረ ወይም ደግሞ እንደ ተራራ የገዘፈ ስም ያለው ሙሉ ጌታ ከበደ ባጋጠመው ህመም በሕክምና ሲረዳ ቆይቶ በዛሬ ዕለት ህይወቱ ማለፉ የተሰማው የደሴው የእግር ኳሱ ንጉስ ሙሉ ጌታ ከበደ ተጨማሪውን አዘጋጅተናል ተናል 1977 ዓ.ም ጀምሮ እስከ 1989 ዓ.ም በድምሩ 12 ዓመታት ለኢትዮጵያ እግር ኳስ አይሆኑ ሆኗል። በእነዚህ 12 ዓመታት ውስጥ ከስፖርቱ ሜዳ ወድቆ እየተነሳ ከአንድ ሺ በላይ ጎሎችን አንገሷል። 12 ዓመታትን ግብና መረብን አስጨንቆ የተቃራኒ ቡድንን በመያዝ የስፖርት ቤተሰቡን ቁጭ ብድግ በማድረግ ሜዳውን በፍቅር አሸብሯል። ለዚህም ሳይሆን አይቀርም አድናቂዎቹ ቅጽል ስም ባናቱ እየደፉለት።

በኳስ ፍቅር ሜዳውን በማሸበር አድናቂዎቹ አሸብር በሚል ቅጽል ስም ሲጠሩት ኖረዋል። የደሴው የእግር ኳስ ንጉሥ ሙሉጌታ ከበደ። ሙሉጌታ ከበደ ለኢትዮጵያ ብሔራዊ ቡድን ለመጀመሪያ ጊዜ የተጫወተው በ1977 ዓ ም ነበር። በወቅቱ ይጫወት የነበረው ደሴ እንደነበር አንዳንድ መረጃዎች ይጠቁማሉ። ካሳለፋቸው የዕድሜ ዘመናት መርጦ በትዝታ ሰመመን ወደኋላ ወደ ኋላ ተመልሶ ያወጋበትም ጊዜ ነበር። ሙሉጌታ ከበደ በረጅም የእግር ኳስ ዘ። ሲያስተምሩ ኢንስትራክተር መንግስቱ ወርቁ እንዲሁም አሰልጣኝ ሸዋን ግዘው አጎናፍር ቡድኑን በአሰልጣኝነት መርተው ውጤት ያስመዘግቡበትን ጊዜ ከእነዚህ ሁለት አሰልጣኞች ጋር እያሳለፈውን ጊዜ ከዘመንም ወርቃማ ዘመን ሲል ይፈርጀዋል። የኢንስትራክተር መንግስቱ ወርቁና የአሰልጣኝ ሸዋን ግዘው አጎናፍርን የአሰልጣኝነት ዘመን ሙሉጌታ ከበደ ከቅዱስ ጊዮርጊስ ለቆ ወደ ኒያላ ሲገባ በርካቶች ሙሉጌታ ከበደ በሕይወቱ ትልቅ ስህተት ፈጽሟል ያሉትም ወገኖች ነበሩ። ሙሉ ጌታ ከብደም ለተነሳው ጥያቄ ምላሽ የሰጠበትም ሁኔታ እንደነበር ይታወቃል። ሙሉ ጌታ ከብደ ሲመልስም ሰው የሰማውንና የሚያምንበትን አስተያየት የመስጠት የግል መብት አለው። እኔ ከጊዮርጊስ ክለብ አልፈልግም ብዬ አይደለም የለቀኩት፣ አትችልም አታስፈልግም ተብዬን የተሰናበትኩት። የነበረኝ ብቃት ደግሞ ያጫውተኛል ለሚል እምነት ስለነበረኝ ነው ወደ ኒያላ ክለብ ያመራውት። እስቲ ፍረዱኝ፣ ምኑ ላይ ነው ስህተቱ? በሚል ሙሉጌታ ከበደ ከ14 ዓመታት በፊት ሲታተም ለነበረው ለኤቢቢአይ ጋዜጣ በ1999 ዓ ም ተናግሮ ነበር። በወቅቱ ሲጠየቅ ወቅታዊ የኑሮ ሁኔታ እንዴት ይገለጻል? ምን እየሰራህ ኑሮውን እየገፋ ነው? የሚል የግልና የቤተሰቡን ሁኔታ የሚዳስሱ ጥያቄዎች ቀርቦለትም ነበር። በጣም በጥሩ ሁኔታ ላይ ይገኛለሁ። ከማንም አላንስም፣ ከማንም አልበልጥም። ከባለቤቴና ከሁለት ልጆቼ ጋር አስደሳች ኑሮ እየመራው ይገኛለሁ። ስቴዲየም አካባቢ ታዳጊዎችን አሰለጥናለሁ። በገቢ ደረጃም ፈጣሪ የተመሰገነ ይሁን፣ በደህና ጊዜ የሰራሁት ቤት አለኝ። ዋናውን አከራያለሁ፣ እኔ ደግሞ ሰርቪስ ውስጥ እኖራለሁ። ሙሉጌታ ከበደ የአጥቂ መስመር ተጫዋች ሆኖ የጎላ ጉዳት ሳይደርስበት በቀጣዩ በርካታ እልፍ አላፍ ግቦችን ማስቆጠር የሚችልበት ብቃት እያለው ኳስ በቃይ ብሎ ጫማውን መስቀሉ ከሜዳ ውጭ መዋሉ፣ ለብዙዎች እንቆቅልሽ ሆኖ ከታሪክ ዶሴው ስሙ ሰፍሯል። ሙሉጌታ ከበደ በረጅም የእግር ኳስ ዘመኑ ሁለት ጊዜ ጉዳት ደርሶበት ከሜዳ ውጪ የሆነበት አጋጣሚ እንደነበር ታሪክ ያሳብቃል። በ1977 ዓ.ም ከኢትዮጵያ ቡና ጋር በነበረው ወሳይ ጨዋታ ጉዳት አስተናግዶ ከሜዳ ውጪ ሆኖ ነበር ነበር። ሁለተኛው ጉዳት ደግሞ ጫን ያለ እንደነበር የተለያዩ መረጃዎች ያትታሉ። በ1989 ዓ.ም ከጉምሩክ ጋር ሙልጌታ ከበደ በነበረው ጨዋታ እግሩ ላይ አድርጎት የነበረው መጋጫ ከጥቅም ውጭ ሆነ። የጉምሩኩ ተከላካይ መሐመድ እያደረሰበት ጉዳት እጅግ ከፍተኛ ነበር። ይህንን ከባድ ጉዳት አስመልክቶ ሙልጌታ ከበደ ሲናገርም አእምሮዬ ነጻ ሳይሆን ወደ ሜዳ በመግባቴ አደጋዊ ከፋ ሊሆንብ ይችሏል ብሏል። አእምሮዬ ነጻ ያልሆነበት ምክንያት ከአሰልጣኛ ስራት ኃይሌ ጋር ከነበረው ያለመግባባት ጋር ተያይዞ የመጣ ጉዳት መሆኑን ጠቅሶ ወልጌታ ከበደም ከአንዳንድ አሰልጣኞች ጋር አይግባባ እንደነበር መረጃዎች ይጠቁማሉ። በስፖርት ጋዜጠኞችም በኩል የተለያዩ ጠንከር ያሉ ጥያቄዎች ተሰንዝረውለትም ነበር። ለአብነት ያህልም በተለይ አንጋፋው ኢንተርናሽናል አርቢተር አለማሰፋ ጋር በፍጹም የማትግባቡበት ምክንያት ምንድን ነበር? ሲባል ከአለም ጋር ከሜዳ ውጪ በጣም እንግባባለን እኔ ገና በትውልድ ሀገሬ ወሎን ወክዬ ስጫወት እሷ አሰብን ወክሎ በደንብ እንተዋወቃለን። ከላይ እንዳልኩ ታዲያ ከሜዳ ውጪ ጥሩ ግንኙነት አለን። ሜዳ ውስጥ ስንገኝ ነው ትንሽ ችግር የሚፈጠረው። ገና ሜዳ ሳንገባ መልበሻ ቤት ውስጥ ሙሉ ጌታ ተንኮልን ስለማውቀው አርፈ ተጫወት ይለኛል። ሜዳ ስንገባም የኔን እንቅስቃሴ ከሌላው በተለየ መልኩ ነው የሚቆጣጠረው። ከዚህ ባለፈ ካለምንም ጥፋት ቢጫ ካርድ ያሳየኛል። ምንድን ነው ስለው፣ አይ ሙሉ ጌታ ለአንተ ተንኮል አዲስ አይደለም ካላረፍክ የምታብለጨልጨውን ቀይ ካርድ መዝልና ትወጣል ይለኛል። በዚህ ጭቅጭቅ ውስጥ ነው እንግዲህ የምንገኘው። አሰልጣኝና ዳኞችን በመጎንተል ውሳኔ የምታስቀይርበት አጋጣሚ ነበር። ለምን ተብሎ ተጠይቆ ሲመለስ ሙሉጌታ ከበደ፣ አንድ ተጫዋች ሜዳ ከገባ በኋላ ለለበሰው ማሊያ አስፈላጊውን መሥዋዕትነት መክፈል ይኖርበታል ብዬ አስባለሁ። ዳኞችን እንዳንጎነትል ህጉ ራሱ ይከለክላል። አንዳንድ ግን ዳኞችን ተገቢ ያልሆነ ውሳኔ ሲያስተላልፉ ተመልክተን እንጂ አላስፈላጊ ስህተት ልንፈጽም እንችል ይሆናል። ከዚህ በተጨማሪ አንዳንድ እርቢተኞች ከሜዳ ስንመለስ ወይም ሜዳ ላይ ስንጫወት ባላጠፋነው ጥፋት ቢጫ ካርድ ያሳዩናል። ውሳኔ ያስቀይራል ከተባለ ደግሞ የዳኛ ሥነ ልቦና መብለጥ በራሱ የሆነ ችሎታ አቅም እንዳለውም ያሳያል። አንድ ጊዜ ከአልጄሪያ ጋር ሙሉጌታ ከበደ ጨዋታ ነበረው። ይህንንም ግጥሚያ ለማሸነፍ ጨዋታው እንዲሰምር ተብሎ አንድ ጠንቋይ ተፈልጎ ይመጣል። ጠንቋይም የግብ ውጤቱን ለመተንበይ ያመቸው ዘንድ ቅድመ ሁኔታ ሲያስቀምጥ፣ ኃይለኛ የተባሉት የአልጄሪያ እግር ኳስ ተጫዋቾች የማሊያ ቁጥር እንዲነገረው ሙሉጌታ ከበደን ይጠይቀዋል። እነ ሙሉጌታ ከበደም ኃይለኛ የተባሉትን የአልጄሪያ እግር ኳስ ተጫዋቾችን የማሊያ ቁጥር ተናግረው ሲያበቁ ይገኛሉ ጠንቋይው፣ የአልጄሪያ እግር ኳስ ቡድን ያረፈበት ሂልተን ሆቴል ድረስ አመራ። ሲመለስም ውልጌታ ከበደን ጨምሮ ሁለት ተጫዋቾች በሚያደርጉት እንቅስቃሴ ኃይለኛ የተባሉትን የአልጄሪያ እግር ኳስ ተጫዋቾችን ግብ እንዳያስቆጥሩ በመንፈስ አስሬያለሁ ሲል ጠንቋይው ተናገረ። አያይዞም ከአልጄሪያ ጋር በነበረው ጨዋታ አቻ በሆነ ውጤት እንደሚጠናቀቅ ጠንቋይው ተነበየ። እውነትም ጠንቋዩ እንዳለው እስከ ረፍት ድረስ ምንም ግብ አልተቆጠረም። ከረፍት በኋላ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት የኢትዮጵያ ብሔራዊ ቡድን የፍጹም ቅጣት ምት ዕድል ያገኛል። ፍጹም ቅጣት ምትኑን ሚሊዮን እንዲመታት ተደርጎ ኳስ ከመረብ ውጪ ሆነች። ጨዋታው ጠንቋዩ እንዳለው ዜሮ ለዜሮ ተጠናቀቀ። ከጨዋታውም በኋላ ፍጹም ቅጣት ምቱን ለመታው ሚሊዮን ጥያቄ ሲቀርብለት፣ ለምን ፍጹም ቅጣት ምቱን ሳታስቆጠር ቀረ ተብሎ ሲጠየቅ፣ ሚሊዮን የሰጠው ምላሽ በወቅቱ ፈገግ የሚያሳይ ምላሽ ሰጥቶ ነበር። ሚሊዮን ሲናገር፣ ፍጹም ቅጣት ምቱን እየሳትኩት ጠንቋዩን ላለማሳፈር ነው ሲል መልሶ ነበር። ሙሉ ጌታ ከበደ በሀገራችን እግር ኳስ ላይ ከፍተኛ የግብ አስቆጣሪ ችግር ይስተዋላል። ችግሩ ከምን እየመነጨ ነው? መፍትሄውስ ምንድን ነው ተብሎ በመጨረሻ ተጠይቆ ነበር። ሙሉጌታ ከበደም በኢትዮጵያ እግር ኳስ ውስጥ ግባግቢዎች እንዲበረክቱ ከተፈለገ መፍትሄው አንድና አንድ ብቻ ነው አለ። ሙሉጌታ ከበደ በኢትዮጵያ እግር ኳስ ውስጥ ግባግቢ ተጫዋቾች እንዲበረክቱ ከተፈለገ መፍትሄው ጸሎትና ጸሎት ብቻ ነው ሲል ሙሉጌታ ከበደ ተናግሯል። ሙሉጌታ ከበደ ከሁለት አስርተ ዓመታት በኋላ ከሚኖርባት ሀገር አሜሪካ ወደ ሀገሩ ተመልሶ እንደነበር የሚታወስ ነው። ታዲያ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በስኬት በመጫወት እንደ ተራራ የገዘፈ ስም ያለው ሙሉጌታ ከበደ ባጋጠመው ህመም በሕክምና ሲረዳ ቆይቶ በዛሬው እለት ሰኔ 3 ቀን 2017 ዓ.ም ህይወቱ ማለፉ ታውቋል። አገሬ ስፖርትም በታላቁ ኢትዮጵያዊ እግር ኳስ ንጉስ ህልፈት የተሰማውን ሀዘን ይገልጻል።